በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት እንኳን አደረሰን አደረሳችሁ። ከዘጠኙ የጌታችን ኢየሱስ ወስ አበይት በዓላት አንዱ የስቅለት በዓል ነው። የስቅለት በዓል ማለት ዓለም የዳነበት ማለት ነው። ልበ አምላክ ዳዊት አስቀድሞ በመዝሙር 77 ላይ 78 ምንድነው ያለው? እነሆ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው። ዓለምንም ፈጥሮ ንጉሥ ነው። ዓለምንም አሳልፎ ንጉሥ ነው። ነገር ግን ይላል ማእከለ ምድር፣ የምድር እምብርት መካከለኛ በሆነች በኢየሩሳሌም በሌላ መልኩ ወጣ ብሎ በሚገኘው ቀራንዮ አደባባይ ከፍ ብሎ በመስቀል ላይ ተሰቅሎ ዓለሙን አዳነ ይላልና። እነሆ ዛሬ የስቅለት በዓልን የምናስበው ዓለም የዳነበት ነው። ይህንን ሊቃውንት እንዲህ አሉ፣ ተፈጸመ ተስፋ አበው፣ የአበው ተስፋ የነቢያት ትንቢት፣ የነቢያት ሱባኤል ተፈጸመ። ተስፋ አበው የአባቶቻችን ተስፋ ተፈጸመ፣ ተጠናቀቀ፣ አለቀ። አዎ በማርያም ድንግል እነሆ በእመቤታችን በድንግል ማርያም በተገኘው በመድኃኔዓለም የአበው ተስፋ ተፈጸመ። ወበቀራኔው ተሰቅለ መድኃኒት መስቀል ይህም ስለሆነ በቀራኒዮ አደባባይ መድኃኒት የተባለ ክርስቶስ በመስቀል ላይ ተሰቅለ አንድም በመስቀል ላይ ተሰቅሎ ዓለምን አዳነ ይለናል። ስለዚህ ይህ ገብረ መስቀል ሚዲያ ነው። አሁን የምንነጋገረው ስለ ነገረ መስቀሉ ነው። ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የገላትያ ሰዎች፣ አዎ እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ ትናንትናም ዛሬም እንደተሰቀለ ሆኖ ተስሎ ይታያል። ነገር ግን እናንተ አዚም ተደርጎባችኋልና አታስተውሉም። ስለ ነገረ መስቀሉ በመስቀል ላይ ለእኛ ስለተፈጸመው የተቆረሰው ሥጋ፣ የፈሰሰው ደም፣ ያለፈው የጅራፍ ግርፋት፣ የቅንዋቱ የጦሩ ምራቅ በላው ላይ መተፋቱ ይህ ሁሉ አስራ ሦስቱ ሕማማተ መስቀል ይህን እንዳናስብ የሚያደርገንን ኃይል አስወጥቶ ይህን እንድናስብ የሚያደርገንን መንፈስ ቅዱስን በሕይወታችን እንዲያስተጋባ ወይም ደግሞ በሕይወታችን እንዲመላ አምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እግዚአብሔር አምላክ ሁላችንንም ስለ ነገረ መስቀሉ እንዲያስተምርን መልካም ፈቃዱ ይሆንልን። በሌላ መልኩ ያዕቆብ ዘስሩግ እንዲህ ይላል። ወደ ቀራንዮ እንድንመለከት እንመለከት። ብክ ይጎ ወላህ ለታፈቅሩ የምትወዱት አንድም የወደዳችሁት ብትኖሩ አልቅሱለት። ምን ማለት ነው? ለእናንተ ያሳለፈውን መከራ አስቡት፣ እዘኑ፣ ተጸጸቱ፣ ተመለሱ ማለት ነው። ስለዚህ የዛሬው አጠር መጠን ያለ ትምህርታችን የምንወስደው ርዕስ በመዝሙረ ዳዊት 131 ቁጥር 8 ላይ እንዲህ የሚል ቃል አለ፣ እግሮቹ በቆሙበት እንሰግዳለን፣ እግሮቹ በቆሙበት እንሰግዳለን። አዎ ይህ ቦታ እግዚአብሔር አዳምን ለመፍጠር በእግሮቹ ተጉዟል። ሞሪያ ቀራኔዎ የቲኬ ቀራኔዎ መካነ ተፈጥሮቱ ለአዳም ወመካነ መቃብር ይቺ ቀራሌዮ መድኃኒ ዓለም በሁለት እግሮቹ ተጉዞ ቀራሌዮ ላይ አንድ ጭብጥ አፈር አንስቶ አዳምን የፈጠረባት ቀራሌዮ ናት። ይትኬ ቀራሌዮ ይቺ ቀራሌዮ እነሆ አዳም በ930 ዓመቱ የተቀበረባት ቦታ ናት። በ930 ዓመቱ አርፎ እነሆ የኖህ ልጅ ሴምና ካህኑ መልከጼዴቅ አምጥተው በዚህ ቦታ ላይ ቀብረውታል። የአዳም አጽም ያለባት ቦታ ናት። ኢቲክ ቀራኔ እነሆ ወመካነ መስቀሉ ለክርስቶስ ኢየሱስ ክርስቶስ በመስቀል ላይ የተሰቀለባት ቦታ ቲኬ ቀራኔዎ ይችናት ይላል። ቀራኔዎ ይችናት። ስለዚህ አሁን ምንድን ነው አዳምን የፈጠሩ እጆች፣ አዳምን ፍለጋ የሄዱ እግሮች እነሆ የቆሙባት ወይም ደግሞ የተገኙባት እንደገና ደግሞ አዳምን ለማዳን በመስቀል ላይ የዋሉ እግሮች። አዎ ስለ ይህንን ቦታ ቀራኔውን እንድናስብ ነው የሚያደርገ ማለት ነው። እና እራሳችን ምን ብለን ወሰር ነው እግሮቹ ለቆሙበት፣ አዎ እንሰግዳለን። እግሮቹ ምን ላይ ቆሙ? ቀራኔው ላይ ቀራኔው ላይ ምን አለ? መስቀል አለ። መስቀሉ ላይ ማን ወጣ? መድኃኒዓለም። አሁን እንግዲህ አስተውሉ። ቦታው ማን ነው ቀራኔው ቦታው ላይ ምን ተተከለ? ወበቀራኒዮ ተተክለ መድኃኒት መስቀል አለ ቅዱስ ያሬድ። በቀራኒዮ መድኃኒት የሆነ መስቀል ተተከለ፣ ተተከለ። አዎ ከተተከለ በኋላ መስቀሉ ላይ ማን ወጣ? መድኃኒ ያለ ወጣ። ስለዚህ እንሰግዳለን ስንል አዎ፣ ኢየሱስ ክርስቶስ ለተሰቀለበት መስቀል፣ መስቀሉ ደግሞ እግሮቹ መላሰውነቱ የቆሙበት መስቀል ነው። ለዚህ የስቅለት ብቻ አይደለም፣ 365 ቀናት እንሰግዳለን። አዎ የእርሳችን ዋና መነሻ ግን የሆነ ይሄ ነው ማለት ነው። እንግዲህ ትናንትና ስለ ጸሎተ ሐሙስ አንደኛ የተተናቀን ቀን፣ በሌላ መልኩ ደግሞ እነሆ የቁርባን ቀን፣ በሌላ መልኩ ደግሞ የጸሎት ቀን፣ በሌላ መልኩ ደግሞ የጸሎት ቀን፣ የጴጥሮስ ጥያቄ ቀን እንደገና ደግሞ አዎ መጨረሻው ኢየሱስ ክርስቶስ ለሰው ልጆች የሚያደርገውን ነገር የተናገረበትንና አዎ የብሉ ኪዳን መስዋዕት አስወግዶ የአዲስ ኪዳን መስዋዕት ይልቁንም ደግሞ የአዲስ ኪዳን በዓለም ላይ መተከልና በብሉ ኪዳን መተካት እንደገና ደግሞ እግዚአብሔር አምላክ ለዓለሙ ስጋውን ቆርሶ ደሙን አፈሶ አማናዊ አድርጎ ዓርብ የሚሰጠውን ሐሙስ አማናዊ አድርጎ የሰጠበት ቀን ትናንትና ተመምረናል። ዛሬ ላይ እንግዲህ ከዚያ የቀጠለ ነው። ምንድነው የሚለው የዮሐንስ ወንጌል ምዕራፍ 17 ስለ ጸሎት ከጸለየ በኋላ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ደግሞ ስለ መስዋዕቱ ነገ የሚቆረሰው ስጋ የሚፈሰው ደም ደም ይሄ ነው። ይህንም ብሉ፣ ይህን ጠጡ። ይህን ስትበሉ፣ ይህን ስትጠጡ ሞቴን ትናገራላችሁ፣ ትንሣኤን ትናገራላችሁ፣ አምላክነቴን ትናገራላችሁ እያለ ካለ በኋላ ጸልዩ፣ አዎ ከመይተባው ውስጥ ተመሱት ወደ መከራ እንዳትገቡ ወደ ስተት እንዳትገቡ ከእንቅልፍ እራሳችሁን አርቁ እያለ እየተመላለሰ የጸሎት ስርዓት እነሱ እንቅልፍ እያያዛቸው እንቅልፍ እየመታቸው፣ እሱ ግን እየተመላለሰ እየጎበኛቸው መጨረሻ ሰዓት ላይ ግን በማቴዎስ ወንጌል 26:47 ላይ እንዲህ አላቸው። አሁን ቀኑ አቀርባለች አለ። አሁን ቀኑ አቀርባለች ይመናል። አሁን በሀገራችን ላይ እንደ ዓለም የምናየው ነገር ቀኑ የቀረበ ነው የሚመስለው ቀኑ የመሸ ነው የሚመስለው። በመሸቀን ማን ሩጦ ይቀድማል? በመሸቀን ማን ነግዶ ያተርፋል? በመሸቀን ማን ተናግሮ ያሳምናል? ከባድ ነው። ይመናል እባካችሁ ወደ ህይወታችን መለስ ቀኑ ቀርቧል አላቸው። አዎ ቀኑ ቀርቧል። ጦርነቱ፣ መለያየቱ፣ መበበላላቱ፣ መጨካከኑ፣ ረሃቡ፣ ስደቱ፣ ቸነፈሩ፣ በሽታው፣ መጠፋፋቱ አዎ ይህ ሁሉ የቀኑን መቅረብ የሚያሳይ ነው። እና ቀኑ ቀርቧል የሚለውን እንድንወስደው እግዚአብሔር ይርዳል። ለሐዋርያት ምን አላቸው? ቀኑ ቀርቧል አላቸው። ምንድን ነው? ይሁዳ በሰላሳ ብር ተገዝቶ እነሆ አለቆችን እና ጸሐፍት ፈሪሳውያንን ሊቃነ ካህናቱን ይዞ እየመጣ ነው። ጎመድ ጎመድ ዱላ ዱላ ይዘው ሌባ እንደሚይዙ ወንበሬ እንደሚይዙ እየመጡ ነው። እና እንዳደነግጡ ጸልዩ። ቀኑ ግን ደርሷል፣ አላቸው። አዎ ከዚህ በኋላ ማን መጣ? ይሁዳ መጣ። ከጀርባው አሉ ብዙዎች፣ በጣም ብዙዎች ጎመድ ጎመድ ይዘው አሉ። መጣና አስቀድሞ እንደነገራቸው ምን ብሏቸው ነበረ? ሰላም ለአንተ ይሁን መምህር ብዬ እሰግድለታለሁ፣ ያን ጊዜ ያዙት ብሎ ምልክት ሰጥቷቸዋል። ምልክት ሰጥቷቸዋል። ሄደና ሰላም ለአንተ ይሁን አለና ሰላምታ ሰጠው። ጌታችን ያውቅ ነበርና ወዳጀ ሆይ ለምን መጣህ አሉ እህል በጣህ ነው መምሬ ሆይ፣ ከአንተ ወዴት ትሄዳለሁኝ ሲል የታ ደግሞ ምን አለው? ባትወለድ ይሻልሃለ። በስእምኑ ታገቦ ለወልደ ጓለም። ያው ሰላምታ በመስጠት ጉልበት በመሳም በመስገድ አምላክህን መምህርህን አሳልፈህ ትሰጠዋለህን አለው። በዚህን ጊዜ እነዚያ ጎመድ ጎመድ የያዙት በሙሉ በእሱ ላይ እጃቸው ሊጭሩ ሲዘረጉ ያለ ፈቃዴ ወይም ያለ ሰዓቷ ምንም ማድረግ አትችሉም፣ አለና አምላክነቱን ቢያሳያቸው ሁሉም ወደቁ። መለስ አለና ግን አሁን ሰዓቱ ደርሷል ያዙኛ አለና ራሱን አሳልፎ ሰጣቸው። የተያዘው ራሱን አሳልፎ ስለሰጣቸው እንጂ እነሱ ከሱ በላይ ስለሆኑ አይደለም። እነሱ ባለ ጉልበት፣ እነሱ ባለ አቅም፣ እነሱ ባለ ጊዜ ስለሆኑ አይደለም። በእኛ ዘመን ምናልባት አንዱ ባለ ጉልበት፣ አንዱ ባለ ጊዜ፣ አንዱ ባለ ኃይል፣ አንዱ ባለ አቅም ሊሆን ይችላል ሊሆን ይችላል። በጌታ ዘንድ ግን እንዲህ የለም። አው ያለኔ ፈቃድ የወረደውም የተወለደው በፈቃዱ ነው። የተጠመቀውም በፈቃዱ ነው። የጾመውም በፈቃዱ ነው። ያሰማረውም በፈቃዱ ነው። ቀራንዮ የሚወጣውም በፈቃዱ ነው። ያለሱ ፈቃድ ባህያ ላይ የሚወጣ አምላክ የለም። ባህያ ላይ የወጣው በፈቃዱ ነው። የሐዋርያትን እግር ዝቅ ብሎ ያጠበው በፈቃዱ ነው። ያለሱ ፈቃድ የሚይዘ የለም። ማርያም እኮ ሽቶ የቀባችው እግሩን እኮ በንዋ ያላሰርሰችው ቅላቱ ላይ ደግሞ ሽቶ የቀባችሁ ስለፈቀደላት ነው። ያለሱ ፈቃድ እጅን ወደሱ መዘርጋት የሚችል የለም የለም። ስለዚህ እዚህ በኋላ ጎመድ ጎመድ እንደያዙ ተነሱ እና ሲፈቅድላቸው ተነስተው ምንድን ነው የሚለው? እጃቸውን ጭነው ያዙት። የኃይል መለኪያ፣ የአቅም መለኪያ፣ የጉልበት መለኪያ ያደረጉት ክንድና ክንዱን ሲይዙት የደም ዝውውር እንዲቆም እስከ ማድረግ ደረጃ ማለት ነው። ነገር ግን ሁሉም የእግዚአብሔር ነው። ከእግዚአብሔር ውጭ የሆነ ማንም የለም። እሱ ግን ራሱን አሳልፎ ሰጣቸው ናቸው። በዚህን ጊዜ እነሆ ቅዱስ ጴጥሮስ ሰይፉን መዘዘ ነው የሚለው ሰይፉን መዘዘ። የማንን አምላክ ማን ይይዛል? የማንን ጌታ ማን ይገላል? የማንን መምህር ማን ይደፍራል? አለና ሰይፉን ካፎቱ መዘዘና ማልኮስ የሚባለውን የሊቀ ካህናቱን አገልጋይ ጆሮውን በጥሶጣ ነው። የሚገርም ነው። አዎ በዚህን ጊዜ ነው ሰይፍን የሚያነሱ በሰይፍ ይመታሉና፣ ሰይፍን መልስ። ሰይፍ ቢያስፈልግ ለጦርነት በመጣ ኑሮ እልፍ አእላፋት መላእክት ቁጥራቸው የማይታወቅ ይመጡ ነበር። ነገር ግን አይደለም፣ የመጣውበት ዓላማ አለኝ። ይህ ነቢያትን ትንቢት ለመፈጸም ነውና ትንቢቱ ደርሷል። መያዣ ሰዓቴ ነው። ስለዚህ ሁሉንም እንዳመጣጣችሁና እንደ ፕሮግራማችሁ አጠናቋልና ራሱን አሳልፎ ሰጣቸው። እነሆ ወደ ሃናና ቀያፋ ቤት እያዳፉ በከተማ ውስጥ እንደተያዘ ሌባ በከተማ ውስጥ እንደተያዘ ስተተኛ ሰው ው እንደዚህ አድርገው እያዳፉ ወደ ምድራውያን ገዥዎች ቤት ወሰዱና በአጥር ውስጥ አስረው እጅና አስሮ እጅና እግሩን አስረው ምራቃቸውን እየተፉ በዚያ ውስጥ አስቀመጡት። ከዚህ በኋላ እንግዲህ ምን ማለት ጀመሩ? ምስክርና አምጣና ይመሰከራሉ። ስለምንድን ነው የሚመሰከረው ብሎ ሲባል አው አንዳንድ ነገሮችን አመጡ። አንደኛ ሰንበትን ስለሻረ እግዚአብሔር ሰንበት የሰንበት ጌታዋን ነግሯቸዋል። የሰንበት ጌታዋን የነኝ ብሏቸዋል። እነሱ ግን ሰንበትን ስለሻረ ሻረ አንድ አንድ አመጡ። ማን ነው ዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ በአርጋታኝቶ የነበረውን በሰንበት አድኖታልና ናና መስከራ። ለዛ ነበረ መዳም ትፈልጋለህ ወይ ብሎ የጠየቀው ለዚህ ነበር። አዎ ፈልጋለሁ ሲሆን ያለ ነው። አድኖሃል በሰንበት ብለው ምስክር አድርገው መጻጉዑን አመጡት። አዎ አድኖኛል አለና እሱም ነግሮት ነበረ ድነሀ እስካሁን የያዘ የስጋ ቁስል ነው የነፍስ ቁስል እንዳይ ተጠንቀቅ ብሎት ነበርና በሰንበት ቀን ሰንበትን ሽራሃ ድናኛል ሲል ብሎ በጥፊ ይመታው ዳን ያለን እውነት ሁላችንም ከዚህ አይነት ይሰውረን ይሰውረን። አንዱ ነው። ሁለተኛው ኦሪትን አቃለለ ነው። ኦሪትን ያቃለለ ለአዲስ ኪዳን ቦታ ይሰጣል። ሦስተኛው ሶስተኛው ቤተ መቅደሱን አፍርሱት በሶስተኛው ቀን አነሰዋለሁ ብሏል። አባቶቻችን 46 ዓመት የለፉበትን እሱ በሶስት ቀን አነሰዋለሁ ብሏል። አራተኛው ለጲላጦስ ወይም ደግሞ አዎ ለሄሮድስ ለጲላጦስ ግብር እንዳይገበር ከልክሏል። አምስተኛው እውነትና የተናገሩት እዚህ ጋር ራሱን የእግዚአብሔር ልጅ ነው ብሏል። በዚህ ምስክር እንጥራና ምስክር አምጦ ማስመስከር ጀመሩ። ሰዎች እየመጡ የሀሳባቸውንና የመጡበትን ዓላማ ሲናገሩ ጲላጦስ ወደ ጌታ ቀረባንና የሚሉህን ትሰማለህ ያለው ዝም አንተ አምላክ ነህን እንዴ ያለው አንተ አልካል በዚህን ጊዜ ንጉሳችን አቃለለ ብለው በጥፍ ይመጡት ምራቃቸውንም ተፉበት። ይህን ነው የሚናገረው አዎ ከዚህ በኋላ ምን አሉ ሞት ይገባዋል አሉ ሞት ይገባዋል እያሉ እየተነሱ በጥፊ መቱት በጥፊ የሚገርም መንጸፋከ እየመቱት ማንመታ ይሉታል ማንመታ ከዚህ በኋላ በዚያ በሃናና በቀያፋ ግቢ ሆኖ ሁሉም እሳት እየሞቁ ጴጥሮስም አብሮ እየሞቀ እሱ እየተሰቃየ ባለበት በሌት አንድ ሰው መጣና ጴጥሮስን መምህርህ እየተሰቃየ ዝም ብለሃል አለው። እኔ አላውቀውም አለ። ሌላም መጣና እንደዚሁ ጠየቀው አላውቀውም አለ። አንዷት ልጃገረድ መጣች። እናንተ እኮ የናዝሬቱ እየሱ ደቀ መዝሙር ነህ አለችው። የምትናገሪውን ቋንቋ አላውቅም ሲላት አነጋገርህ ይገልጥብሃል አለችው። ሶስተኛውን ሲክድ ግን ሦስት ጊዜ ዶሮ ሳይጮት ትክደኛለህ፣ ተብሎ ነበርና ዶሮ ጮኸ። ምርር ብሎ አለቀሰ፣ ህዶ ተጸጸተና አምላኩን እግዚአብሔርን እነሆ ይቅርታ ጠየቀ። እግዚአብሔር የሚቀር አለው። እግዚአብሔር አምላክ ሁላችንንም በማወቅም ባለማወቅም ከሰራነው ኃጢአት ይቅር እንዲለን የአምላካችን የእግዚአብሔር መልካም ፈቃዱ እየሆንልን። ከዚህ በኋላ ይላል የማቴዎስ ወንጌል ምዕራፍ 27 ቁጥር አንድ ላይ ተሸጋገርን። ሊገሉት ተማከሩ። ዕለቱ ዓርብ ጧት ሊገሉ በጧት ተነስተው ተማከሩ። ከዚያ ምን አደረገ? አስረው ወሰዱት ይጎትቱት ጀመረ ይላል። ከዚያ ይሁዳ እንዲገደል እንደተወሰነበትና ጅና ጉታ አስሮ ሲያው ተጸጸተ። ሄደንና በዚህ ሰው ደም ንጹሕ ነኝ ብሎ ሰላሳ ብራቸውን ወረወረላቸው። እነሱም ዓላማችን ተሳክቷል ሂድ ዘወር በላሉትና ያን ሰላሳ ብር እነሆ ምን አደረጉት? የሸክላ ሰሪ ቦታ የደም መሬት ገዙበት። ከዚህ በኋላ ወደ ጲላጦስ አቀረቡና በበዓል ጊዜ እስረኛ ፈታላችኋለሁ እና ማንን ልፍታላችሁ አላቸው። አዎ ከወንበዴዎች መካከል አንዱን ፍታ አሉት። ኢየሱስ የተባለውን ክርስቶስን ምን ላድርግላችሁ ሲላቸው፣ ግደለው ግደለው ግደለው እያሉ ጮሁ። አይታችኋም፣ ወንበዴ እንዲፈታ ዓለም ጮኸች። የዓለም መድኃኒት እንዲሰቀል ደግሞ ወሰነች ዓለም መድኃኒቷን የምሰቅል ጠላቶቿን የምትወዳለን ነው። በዝናብ አብቅሎ በፀሐይ አብስሎ የሚመግብ ክረምትና በጋ ብርሃንና ጨለማን የሚያፈራርቀውን አምላክ የምትሰቅል ዓለም አንገት የሚቆርጥ፣ ትዳር የሚፈታ፣ ንብረት የሚዘርፍ ወንበዴ ልቀቁልኝ የምትላለም ዓለም ይችናት። ከዚህ በኋላ ጲላጦስ ምንም ስህተት አላገኘውበትም የፈቃዳችሁን አድርጓልና እጁን ታጠበና፣ ውሰዱት አለ። ገርፎ ሰጣቸው። ይሄ እሪያ የምትባል ነፍሳት አለች። ውሃ ውስጥ ታጥባ እንደገና ወጣች፣ ጭቃ ላይ ትንከባለላለች። አሳልፎ ሰጥቶ እንደፈለጋችሁ አድርጉት ብሎ ከደሙ ንጹህ ነኝ አለ። እንዴት ሊሆን ይችላል? እንደፈለጋችሁ አድርጉ ብለህ አሳልፈ ከሰጠ በኋላ እንዴት ንጹህ ልትሆን ይችላል? ከባድ ነው። ከዚህ በኋላ ቀይ ልብስን አለበሱት። ወጥ ልብሱን ወተካፈሉ አልባሴ ለርሶም ልብሴን ተካፈሉ የተባለው ይፈጸም ዘንድ ልብሱን ተካፈሉ። ቀይ ልብስ ግምጃ አለበሱት። 39 ሲደርሱ አንድ እያሉ 6666 ግርፋት ገረፉት። ስጋው አልቆ አጥንቱ ተቆጠረ። መስቀሉን ተሸክሞ ቀራኔው እንዲወጣ አደረጉት። አስራ ሶስቱ ህማማተ መስቀል ስድስት ሰዓት ላይ በተመሳቀለ እንጨት ላይ ሰቀሩት። በተሸከሙ መስቀል መስቀል ላይ እንዲወጣ እንዲሰቀራሩ ሰቀሩት። ራቁቱን አድርገው ሊዛለፉ ሊስቁ ሲሉ፣ አዎ ሰው ጨካኝ ነው። ግዑዛን ፍጥረታት የተባሉ ፀሐይ ጸልመ፣ ፀሐይ ጨለመ፣ ወርኅ ደመ ኮነ፣ ጨረቃ ደም መሰለ፣ ወከዋክብት ወርቁ ፍቱን ከዋክብት ምረገፉ፣ ብርሃን ተዘጋ፣ ጨለማ ከስድስት ሰዓት እስከ ዘጠኝ ሰዓት ድረስ ዓለምን ወረናት ወረሳት። በሰማይ ሦስት ታምራት፣ በምድር የቤተ መቅደስ መጋረጃ ተቀደደ፣ መቃብራት ተከፈቱ፣ አለቶች ተሰነጣጠቁ፣ ሙታን ተነሱ። በእግረ መስቀሉ ስር ወደሰቅ ሰመካን ሀበቆመ እግረ ጊዜ ነ እግሮቹ በቆሙበት መስቀል እንሰግዳለን። መስቀል ላይ ወጥቶ እሱ ሲሰቀል እሱ መስቀል ስር ያሉ ነፍሳት በሙሉ ተነሱ፣ መቃብሮች ተከፈቱ፣ አለም በጨለማ ተዋጠች። የሚገርም ነገር ከዚህ በኋላ አምስት ምስማር ሳዶር አላዶር ዳና ታዴራ ሮዳስ የሚባሉ ሚስማር አይደለም ው አባቶቻችን በገጠር አካባቢ መሮ የሚሉት እርፍና ድግር የሚያስተካክሉበት ይህን የሚያክል ማለት ነው። ግንባሩን ሲመቱት ብትና አለ። ደረቱን ሲመቱት ስንጥቅጥቅ አለ። እጆቹ ሁለቱንም እጆቹን በሁለት ሚስማር ሲመቷቸው ተነዳዱ እግሮቹን አንድ ላይ አድርገው ሲመጡት፣ እነዚያ ቅዱሳን እግሮች ወደ አዳም የሄዱ፣ እነዚያ ቅዱሳን እጆች አዳምን የሰሩ፣ እኛን ፍለጋ የመጡ እጆች በሚስማር ተበታተኑ። እነሆ ለዓለም አዎ ውሃን የሰጠን አምላክ ተጠማሁ ቢላቸው ሆምጣጤ አመጡና፣ ልብን ቆራርጦ የሚጥል ይሙት ብለው ሆምጣጤ፣ አዎ ቆርጦ ቆራርጦ ልብን የሚያፈነዳ መድኃኒት አመጡና ሰጡት። ሐሞት ሐሞት የተቀላቀለ አመጡና ሰጡት። ይህ ነው የሚያስተምረን መጥተው ነፍሶ ወይም የተፈጸመው ሁሉ የዮሐንስ ወንጌል አዎ ሁሉ ተፈጸመል። ሁሉ ተጠና። ትንቢተ ነቢያት ሱባኤ ነቢያት ተጠናቀቀ። አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሁፍ ነቢያት 15 ደቂቀ ነቢያት፣ አራት አበይተ ነቢያት፣ 15 የቃል ነቢያት፣ 15 የጽሁፍ ነቢያት፣ ሁሉም አዎ ያሉት ተጠናቀቀ። ተፈጸመ ይላል ተፈጸመ። ከዚህ በኋላ ለንጊኖስ የሚባል አንድ ዓይና መጣና ጎኑን በጦር ወጋው። ሲወጋው ከጎኑ ውሃና ደም ፈሰሰ አዎ ውሃው፣ ደመ መለኮት ማነው ነው ውሃው፣ ማየ ገቦ ተብሎ ሐዋርያ ጥምቀት ሆነላቸው። ለኔና ለእናንተም በአርባ ቀን በሰማኒያ ቀን ጥምቀት ሆነልን። ደሞ ደሞ ደግሞ ደመ ገቦ ተብሎ ደግሞ ለሕይወታችን ለዘላለማዊ ርስታችን ሆነልን። ስጋውን ቆርሶ ደሙን አፍስሶ ዓለምን አዳነ። ከጎኑ በጎኑ ወይም ከጎኑ በፈሰሰው ደሙ ተቀደስን ከጎኑ በፈሰሰው ማየገቦ ደግሞ ልጅነት አገኘን። ከዚህ በኋላ ነፍሱን አሳልፎ ሰጥ ዓላማቸው ተሳካላቸው። አዎ ዮሴፍና ኒቆዲሞስ መጡና ጲላጦስን አስፈቅደው ቅዱስ ሥጋውን አዎ አውርደው አጥበው ገነዙ። ኒቆዲሞስ አምፃ ምዕት ለጥረው አውፌ ከሪው አልወ ኒቆዲሞስ በመቶ ብር የተገዛ ሽፍታ መጣ። ዮሴፍ ደግሞ በፍታ መጣ በእንግዳ ማረፊያ አዲስ መቃብር ማንም ያልተቀበረበት አገኙና በዚያ ቦታ ሊቀብሩ ሲገንዙት እንዴት አንበሰበሰ አይን ሲሆን ጊዜ ኢየሱስ ነው። ዓይኑን ግልጥ አደረገና እንደው ዝም ላችሁ ትገንዙኝ ያላችሁ እንዲያላችሁ ምን እንበላሉ? ደነገጡና፣ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ዘተወልደ ዘተጠምቀ ዘተንሳ አያላችሁም አው ገንዘብ ይኛላቸው እንዲያሉ ገንዘው እነሆ ቀበሩት። ወይ ቤተ ፈጸመ ሁሉ በመስቀል ላይ ተጠናቀቀ። እግሮቹ በቆሙበት እንሰግዳለን። ገብረ መስቀል ሚዲያ ነው። እነሆ ሰብስክራይብ፣ ላይክና እና ሸር አድርጉ። ነገም ስለ ቅዳም ሥዑር እሑድም ስለ ትንሣኤው እንማራለን። እንኳን አደረሰን። እንኳን አደረሳችሁ። መልካም የስቅለት በዓል ይሁንላችሁ።